ሰላም ጤና ያስለን። እንዴት ናችው? እችኛዋ ግድህ ከእናቷ እኔ ያዋለድኩት እናትየዋ ያአችኛዋ ነች። እሁን የዘጠኝ ወሯ ነው ከተወለደች ኮርማ እየፈለገች ነው አሁን። ኮርማ ከሰጠን ደግሞ መውልድ ላይ ወዲድ ላይ በጣም ትቸገራለች። ስለዚህ ቢያንስ ቢያንዝ አመት ከአራት ወር መሆን አለባት ኮርማ ለመያዝ እ ስቲልአሁን እየፈለገች ነው በወሯ በዘጠኝ ወር ለመንፈለጋችሁ ባላችሁ ማናጅመንት ጥሩ የያዝ ነው የተያዘችው። እቺውን ይዋት የዘጠኝ ወራት መስል እቺ ምታችል የዘጠኝ ወራት መስል እቺ አሁን የአመት ምናምን ነው መስለው፣ ግን ተው የተወለደችው ዛሬ ዘጠኝ ወራት ነው። ኮርማ ፈልጋለች። አሁን ልጅ ከሰጠን እራሷን ልጅ ነች መሸከም አትችልም፣ ወሊድ ላይ ትቸገራለች። ስለሆነ አመት ከአራት ወር ወይ ደግሞ አስራ ስድስት ወራት መጠበቅ አለባት ማለት ነው። ስለዚህ ከብቶችን ማዝና ማዝናናት ያለባችሁ ይሁንላችሁ። አሁን እዚህ ጋር ምንም የተጨመረ ነገር የለም። የእነሱ ማኖር አለ እበቱ አለ እሱ ፀሐይ ስነቃው ይደርቃል። ማሰር የለባችሁም። ወደዚህ ስነቁ ይውላችሁ አልታሰሩ እንዲህ ዘና ብሎ ይሄዳሉ። እዚህ ውስጥ ይውላሉ። መዝናናትን ለቀቅ ማለትን ይወዳሉ። ስለዚህ ላሞችን ለቀቅ አድርጎ ለቀቅ መተኛቻ ማስተካከል ና። እስኪ አውይቺኛው ያዝ እቺኛው የተኛችሁበት ነው ይሄኛው የራሷ እበት ነው ፀሐይ የመጣው ነው። ፀሐይ የመጣው የራሱ እዚህ ይደርቋል። እዚህ ላይ ይተኛለች፣ አይቆረቁራትም። ቤዲንግ ዋሪ ስለሆነ 14 ሰዓትን ይተኛሉ ብያቸዋለሁ። ይኸውላችሁ ይኸው ያው የራሳቸው እበት ነው ፀሐይ ነው የምነካቸው የምነካው። ስለዚህ 14 ሰዓትን መተኛት አለባቸው። 14 ሰዓት ስተኙ ወተት ነው ያመርታል። ፀባይ አላቸው፣ አይዋጉ፣ የመዋጋት ባህርይ የላቸው ስለዚህ የወተት እርባታው ስትገቡ እንዲህ ምርጥ ምርጥ ጠባይ ያላቸው ምርጥ ዘር ያላቸው ልክ እንዳልኳቸው ከኋላ ኮን ሼፕ ያላቸው ይሄኛቸው ይሄኛው ቀጥ ያለ ይሄኛው ይላል የወተት ላም ለመሆን ይሄኛው ቀጥ ያለ መሆን አለበት። እዚህ ጋር ደግሞ ኮን ሼፕ ከኋላ ቀጥታው ከኋላ እንዲህ ወደፊት እንዲህ ወደፊት እንደዚህ ስታዩ የአምባሻ ቅርጽ ማተት አለበት። ከዚህ ጋር ሰፋ ብሎ ከፍለፊት ለፊት አለበት። እችኛው ከወለደች ሁለተኛ ወር ማለት ትንሽ ጉዳት አላት። እችኛው ጉዳት አላት። ጉዳት የላቸው እነዚህ ናቸው። እነዚህ ጉዳት የላቸው ቀኑ ሙሉ እዚህ ጋር አይውሉም። እዚህ ጋር ቀኑ ሙሉ አይውሉም። ጠዋት እስከ አራት ሰዓት እዚህ እዝናናሉ። ከዛ ቤታቸው ይገቡና ምግባቸውን ከበሉና ከጠገቡ ከተኙ ፀሐዩ በረድ ካለ ወላሂ ከዘጠኝ ሰዓት በኋላ ድጋሚ አስር ሰዓት አካባቢ ከታለቡ በኋላ እዚህ ይመጣሉ። እዚህ ደግሞ እረፍት ያገኛሉ፣ ዘና ይላሉ፣ ሪላክስ አደርጋሉ። ሪላክስ ያደረጉ ማለት ደግሞ ወተትን አመረቱ ማለት ነው። ስለዚህ ቦታ ያላችሁ ሰዎች እንደዚህ ላሞቹ ወደ ውጪ እያወጣችሁ ማዝናናት ትችላላችሁ። አንድ ቤት ውስጥ ልቻ- እፍን አድርጋችሁ ካስቀራችሁ የወተት ምርትን ላታገኙት ትችላላችሁ። ስለሆነ እንዲህ ሪላክስ ይሁኑ 200 ካሬ ለቢያንስ ለአስር ከብት ይበቃቸዋል። መኖሪያ ቤቱን ጥግ ታደርጉትና መዝናኛ ቦታ ደግሞ የግድ ሰፋ ማለት የለበትም። ስለዚህ ከብቶችን ማዝናናት የወተት ምርትን መጨመር ስለሚያሳይ ከብቶችን አዝናኑላቸዋለሁ። አብዲ ነኝ። ደህና